ሰበር ዜና ሰምቷል። ኢቫን እድሪስና ጃኒን ጨምሮ አምስት ግለሰቦችን በቁጥጥር ስር መዋሉ እና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በቴሌግራም መጣ ፍሬ አለኝ ወይዬ፣ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ አለሁልህ፣ ሶፊዬ፣ አንተ እንዴት ነህ አልኩትኝ። አዶናይ ኢትዮጵያውያን የሚጠብቁት ንጉሥ ኢትዮጵያን አንድ የሚያደርጋት ንጉሥ ቴድሮስ፣ ከሰሜን የሚመጣው ንጉሥ ቴድሮስ እኔ ነኝ ብለዋል። ሰበር፣ ዜናት ሰምቷል ኢቫን ሪስና ጃኒን ጨምሮ አምስት ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በሀያኛው ጂፖወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን የለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን እያዘጋጁና ፕሮግራሙን በስፖንሰር ጦርነት የደገፉ ግለሰቦች ነው በቁጥጥር ስር ያዋለው። እንደሚታወቀው ሀያኛው ኢትዮክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ድሪስ እና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበረ እና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አዳዲስ መረጃዎች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ቤተሰቡኑ መልካም ቀን። ቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ አለው። ለሶፊ አንተ እንዴት ነህ አልኩትኝ። ከዛ አለው ልፍርዬ ብሎ ልብ ቅርጽ ላከልኝ፣ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው፣ ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት፣ እሺ ሶፍዬ፣ ያው አንተ ባታውቀኝም እኔ አውቀሃለሁ፣ በምትሰራ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ይድክብኝ ብሎ ልብ ቅርጽ አርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝ ምን ያውቅሃል በምትሰራዎችና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት፣ እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ፣ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን የማይሆን አይነት ንግግር ነው። ሲያወራኝ የነበረው ማለት ነው። እኔም ያው ጉዱል ብዬ ይብ በቃ የሆነ ነገር ስለተረዳው አወጣጥችውን ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው። እንደ ጌይ ሆኜ ማለት ነው። ከዛ ወዲያው ምንድን ነው ያለው እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ። ከዛ ንግግራችን ቀጠለ። ደግሞ ሰውነትህ ምንድን ነው የሚለው እዚህ ጋር ተመልከቱ። ሰውነትህ ሄርሊ ነው ብሎ ላከልኝ ማለት ነው። ይህ ውሻ እያያችሁ ነው አደለ? ሰውን ደሞ ሰውነት ሄርሊ ነው ሲለኝ እኔም ወዲያው ስለተረዳውት ምንድን ያልኩት ኦ ሶፍዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወሮት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደሞ የሚገርማችሁ ነገር ይህንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበር አስቀምጤ ነበር ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ ከዛ ወዲያው አደል፣ አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል፣ ምኑ እንደሚጠላ ባይገባኝም ብዬ ያው የእሱን እንትን አጸደኩለት። ይሄ በቃ ችግር የለ እውነት ነው በጣም ያምራል። ያሁን እንደ ብዬ ልሁን ብዬ ራሴን አስቤ ማለት ነው ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣት ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ፣ ያ በተለይ የደረት ብዙ ነው አይደል ብሎ ላክል የደረት የፀጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በፀጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በፀጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድን ያለኝ ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድን ያልኩት አዎ

እሺ በቃ፣ እቃም ግዛ ማቴሪያል ለቤታችን። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ፣ ችግር የለም ፒጃማ ይዤ ልምጣ። አንተ ደስ ያለህን ይዘህ ና። አንተ የፈለግከውን ነው ይዘህ ና ነው አለ። አንተ ከ አህ አህ፣ በኔ ሳይዝ አይሆን። የኔ ሳይዝ ነው አይሆንማ። አንተ ትንሽ ሳይዝ ከኔ ተለቅ የሌለ አ ቶሎ ይጠብ ይችላል። ከቻልክ ይዘህ ና እራሱ። እሺ እሺ ይሄ ሶፊሻ ወይ ጂሻ የት ደረስክ? እየደረስኩ ነው። ገና ከአዲስ አበባ አልወጣህም። እንዳያውቅ ነገሩ አይ ስለምታደርግ ችግር የለውም። ትደርሳለህ። አፋ ብላላ ምንም እንዳያሳስብህ። እኔ መጀመሪያም ነግሬሃለሁ። መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ስላሰብኩ ነው። ለዛ ነው እና ይዚን ይመቻል በእናት ሳይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው፣ እሱም ወንድ ነው። ከላይ ነው፣ ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው፣ ግራውንድ ላይ ያለው አፓርታማ ነው። ከታች ነኝ ያለሁት። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው አንዱ ተከራይ። ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩሽ አወራለሁ። ትለኛለህ የለውም? ኧረ በደንብ ነው ያለው። አዎ የሞቂያ እስከዚህ ካዛ ማሞቂያም አለው ማቀዝቀዣም አለው። አይ ጥሩ አልጋው ሲበቃ በቂ ነው። በቂ ነው። እሺ በቃ ሁኔታው አይተን እንጠራለን። እህ እህ ሁኔታው አይተን እንጠራለን፣ ግን የሚያስፈልገው አይመስለኝም። ምን የሚያስፈልጋል? አው ካስፈልገ፣ ያው እሱ እንዳንተ ምርጫ ነው ለልጁ ነገር ነው ታዲያ። ነግሬዋለሁ እኮ ለእሱ እንዳይደክም። አረ ምንም ችግር የለም። እሺ ተቻባ እንትን ላክልኝ፣ ኢንተርኔት ፓኬጅ። ያ እያወራው ልምጣ፣ እያየው ልምጣ። ይቻላል እሺ

ኮሜርሻል አልጋቀው ታይ እዛና ለስም እኔ ሩዝ ፒንክ ነው የለበስኩት። ቪዲዮ እሺ፣ ቪዲዮ ለታሪክ ይቀመጠ። አንድ ጌ የሆነ ሰውዬ ቀጥሮኝ፣ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለ እሱ ትከራከሩለት አላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ አውርቼዋለሁ። ማለት እኔም ልክ እንደ ጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩታለሁ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው ከዚህ በኋላ የምር እየመጣ ከሆነ ይህ ቪዲዮ ከቤት ስወጣ ነው። እሱን ለማግኘት እየቀረስኩ ያለሁት ምንድን ነው የምናደርገው? ብራዘር ያለ ነግር ያለው ጓደኞች አሉ እንዳለ ተቀጣጥረና ልክ ሲመጣ ጠብቀን ዶቅ አመድ ነው የምናበላው ማለት ነው። አመድ በአመድ አረጋ አንከባልዬ። እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የእሱ የቲክቶክ አካውንቱ ነው መጀመሪያ በዚህ ነው በውስጥ ያወራኝ ሶፎንያስ ዋሲሁን ይላል ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ ወደ አርባ አንድ ሺህ አንድ መቶ አካባቢ የሚጠጋ ፎሎወር አለው ያው ፎቶንም እንደምትመለከቱት የእሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደናነክ የሚል ጽሑፍ ያየሁት ማለት ነው አሁን ከዚህ በመቀጠል መቀጠል እያንዳንዱ እንዲያወራውን አሳያችኋለሁ ማለት ነው። እንግዲህ ተመለከቱት እዚህ ጋር ደህና ነህ ወይ እንዴት ነብሎኝ ነው ደህና ነኝ። ደህና ነህ ስለው ይኸው እንደምታዩት አለውን ልክ በኋላ ፈታን ንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው እኔ ይህንን የወሰድኩት የነበረው ፈታን በል ሲለኝ አይ ቲንክ የሆነ ፈታሾ የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት ደስ ይለኛል። እንችላለን ሶፊሻ በምን መልኩ ስለው ደስ የሚል ምንድን ነው ብሎ ጠየቀኝ። እረ ሶፊሻ አታውዛግበኝ፣ የጠየቅኝና ሀሳቡን ያነሳው እኮ አንተነ፣ ፈታን በል ያልከው እንዴት ነው ብዬ ጠየቅኩት ማለት ነው። ከዛ ያው ይህም ብዬ ስጠይቀው የመለሰልኝ ምላሽ ምንድን ነው፣ የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝ። እና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ፣ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድን ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ ያለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ አለው ልሶፍዬ አንተ እንዴት ነህ አልኩትኝ። ከዛ አለው ልፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ፣ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያውም ምንድን ያልኩት እሺ ሶፍዬ፣ ያው አንተ ባታውቀኝም እኔ ያውቀሃለሁ በምትሰራ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የትርክብኝ ብሎ ልብ ቅርጽ አርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፍዬ፣ ያው አንተ ባታውቀኝም እኔ ያውቀሃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልክቱ። ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱልኝ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውን ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው። እንደ ጌይ ሆኜ ማለት ነው። ከዛ ወዲያው ምንድን ነው ያለው እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትህ ምንድን የሚለው እዚህ ጋር ተመልከቱ። ሰውነትህ ሄርሊ ነው ብሎ ላከልኝ ማለት ነው። ይህ ውሻ እያያችሁ ነው አደለ? ደሞ ሰውነት ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድን ያልኩት ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወሮት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል። ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይህንን እስክሪንሸቱን ሊያጠፈው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወረውን ነገር እስክሪንሸት እያደረግኩኝ ወዲያው ነበረ ሳስቀምጠ የነበረው ማለት ነው። ከዛ ምና ላይ መልሶ ምን ማለት ምን ይባላል ጋይዝ፣ በዚህ ጋዜጠኛ በሶፎንያስ ዋሲሁን ማነው፣ ማን ነው ስሙ፣ የወጣውን ቪዲዮ አሁን እያየው ነበርና ደክ አይዶን ኢቭን ኖ ዋት ቱ ሴይ በጣም ለክ ውስጤ ለክ አቅለሸለሽኝ። ሁላ ወደ ላይ ወደ ላይ ነው ያለኝ። እግዚአብሔርን አመላችሁ። ምን አይነት ቆሻሻ ምን አይነት ባለጌ ነው። እግዚአብሔርን ለክ በቃ የሆነ ደነገጥኩ ማለት በኢየሱስ ስም ከእንደዚህ አይነት ሰው ጭራሽ ለክ ማለት አጠብቁትም አሁን ይሄንን ሰው አዶናይ ኢትዮጵያውያን የሚጠብቁት ንጉስ፣ ኢትዮጵያን አንድ የሚያደርጋት ንጉስ ቴድሮስ፣ ከሰሜን የሚመጣው ንጉስ ቴድሮስ እኔ ነኝ ብለዋል። ደጋፊዎቹም እሱ ነው ብለውታል። የሚያሳዝን ጊዜ ላይ ደርሰነ። ስሙት፣ አዶናይ የምንጠብቀው ነገር እግዚአብሔር ይህ አዋርድ ያመጣልኝ መልእክት እሺ ንጉስ ቴድሮስን የምጠብቁ ሰዎች አሁን ወታችሁ ይመስለኛል መናገር ያለባችሁ ታይም ላይ ነው ያላችሁት አደለ? ይኸው መጥቻለሁ ብለዋል። ያው ነኝ አደለም ባለ አቅም ግን በቃ አንድ አረጋለሁ ኢትዮጵያን። ያው ንጉስ ቴድሮስ ነው ይሉኛል፣ ደጋፊዎችም ነህ እያሉት ነው። እሱም ይኸው እንደምታዩት ስሙን ሜንሽን እያረገ ይመጣል የተባለውን ከሰሜን በኩል ይመጣል የተባለውን የኢትዮጵያ ንጉስ ሜንሽን እያረገ እየጠቀሰ ስሙን እየተናገረ ነው። እንደዚህ አይነትም ቫይብ እያየን ነው አደለ እንዴ ቤተ መቅደስ ውስጥ ለዛው ማለት ነው። አይ ኢትዮጵያ ኦርቶዶክስ ተዋሕዶ በቃ ማንም እንደዚህ የሚፈነጭበት ቦታማ አይሆንም፣ ቤተ እምነት አይሆንም። እንደምታዩት በሚያሳዝን ሁኔታ ቤተ መቅደስ ውስጥ በዚህ መልኩ ሰዎች ከባውት ፎቶ ሲነሱ ይታያል። እሱ ላይም አይፈረድም፣ ባንድ በኩል ሰውም ህዝቤው እውቀት ከማጣቱ የተነሳ ጠፋ የሚባለው ለዚህ ነው። ሰው ላይም ነው ምንፈርደውኛ እኛ። ያው ንጉስ ቴድሮስ ጉዞውን ጀምረዋል ነው። ዩ ሲ እያያችሁት ነው አለ። ይኸው ከሰሜን እየመጣ ነው። እዛው ከሰሜን አርላዶ ነው የሚመጣው። አየር ኩሰት መጨረሻ፣ አየር ኩሰት ጥግ። ህዝቤ እንዳትጠፉ፣ ለዛ ነው በመረጃና በማስረጃ እያንዳንዱን ነገር እየተከታተልኩ እያመጣው ህዝቡን የማነቃው ማለት ነው። ገና ብዙ ነገር ሊፈጥር ይችላል። ይህ ልጅ ግን መታየት አለበት፣ ማንነቱ መታወቅ አለበት። እና አዶናይ በጋጠወጥነቱ በዚህ ድርጊቱ በዚህ አጸያፊ ድርጊቱ ምክንያት እንግዲህ አራት አዋርዶችን ሊያሸንፍ ችሏል ማለት ነው። እና ምን አድርጎ ነው ምን ሰርቶ ነው የሚለውን እስቲ አይተን እንመለስ። ወንዶች ከጨነቃቸው አክሰፕት ዮርሳ ቢ ኦኬ። እንግዲህ እኛ ሾርት ሚሞሪ ያለን ሰዎች አይደለንም ያላቸውም ካሉ እንዳይኖራቸው አድርጓቸዋል። ሁሌ ሪማይንድ ስለሚያደርጋቸው ማለት ነው። በያዘበት መንገድ ነው የመጣው ርኩሰቱን አሁንም አላቆምም፣ ቀጥሎበታል። እንደዛም ነው እየሄደ ያለው። ሰውም በዛው ባህሪው በዛው ጸባዩ ነው እየወደደው ያለው ማለት ነው። እና ምን አባቱ ሴጋ ሴጋምቱ፣ ያሳዝናል። ሉክ ከዚህ በፊትም አይተናል አለ። ስለዚህ ልጅ በደንብ ኢማጅን። ሴጋ የሚለው ቃል ሴጋ የተባለው ድርጊት እንደ ኖርማላይዝድ ተደርጓል በዚህ ልጅ የተነሳ ማለት ነው እና ይህንንም ብሎ ነበረ። አሁንም አቋሙ እንደዛ ነው። እስቲ ሌላ የተናገረውንም እንስማ። ደደብ ሰውም ያልፍለት ዘመን ላይ ያለ ነው። ደደብ ሁኑ፣ ድድብ ድድብ ማለት ነው። ስሙ፣ ማሰብ አቁሙ። አብዛኞቻችሁ ማለት ነው፣ ከመጠን በላይ ታስባላችሁ። የእኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው። ድድብ ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቀብል እዛው ደድብ ሰግጥ ማንንም አትስማ፣ ለሰው አትጨነቅ። ያው ፈሪያ እግዚአብሔር አይኖር ውስጥህ ነው እኮ ሌላ ነገር የለውም እኮ። ስደድቡ ስትሰግጡ ባለጌስት ሆኑ ያ ነው። ሌላው የሚያሳዝነው ነገር ደግሞ እንግዲህ አሁን የቲክቶክ መስፈርቶችን ነው ማሳያችሁ። የቲክቶክ አዋርድን ለመብላት በኢትዮጵያ በተወሰኑ ህዝቦች ዘንድም ለመወደድ እና አየር ኃይል ሄዶ ወታደሮቹ ሰግጡ ፈምሱ ሲላቸው ደግሞ በቃ ያበቃል እዛ ጋ የኢትዮጵያን የአየር ኃይል ነው እንደዛ የሚለው ወታደሮችን ማለት ነው። ኢማጂን ወታደሮች በዚህ ንግግር ነው ሞቲቭ የሚሆኑት ማለት ነው። እና ምን ነው ሴጋምቱ የምትለው አቀረች፣ ያው ደደቡኑ ሰግጡ ብልሃል። በጣም በሚያሳዝን ሁኔታ ሴጋምቱ ቢጨመርበትም ጥሩ ይመስለኛል። ይህን ያዘጋጃችሁ ሰዎች መጠየቅ አለባችሁ። እንደተባለው መንግስት መጠየቅ አለበት እነዚህን ሰዎች እዚህ የጠሩትን እዚህ የጋበዙትን እንዲህ ያለውን ባለጌ ንግግር እንዲያደርግ ያደረጉትን ሰዎች መቅጣት አለበት ማለት ነው። ስሙም እንዳለ ከዚህ በላይ ውርደት አለ። እንደ ሀገር እኮ ነው የተዋረደ ነው። እንደ ሀገር ነው አየር ኃይሉ የተዋረደው እኮ። የምሬት ነው ምላችሁ። ያሳዝናል። እና ይኸው ከዛ በኋላ ተጠርታችሁ ትሸለማላችሁ ማለት ነውና። የመጨረሻው ዘመን ይሄን ያህል ክፋት የተሞላበት ይሄን ያህል ጥፋት የተሞላበት ይሄን ያህል ሕዝቤ እውቀት ከማጣቱ የተነሳ የሚጠፋበት ነው ማለት ነው። ይሄው ሪኳየርመንቱ መስፈርቱ ይሄ ነበር የቲክቶክ ክሪቲቭ አዋርድስ ማለት ነው። ባለጌውም ጋጦ ውጡም ስነ ምግባር የሌለውም ሴጣን አምላኪውም ሌላ ሌላውም ተጠራቅሞ የሚሸለምበት ዝሙተኛውም ራቁቱንም የሚሄድ ተጠርቶ የሚሸለምበት ነው ማለት ነው። እና አዋርድስ የሚለው ታይትል ራሱ አይገባውም ጭራሽ በስንት ለሀገር የሰራ ስንት ለሀገር የደከመ ስንት ወጣት ላይ ልጆች ላይ አዋቂዎች ላይ እየሰራ ያለ ሰው እያለ ብዙ ቁም ነገር አዘል ኮንተንት የሚሰራ ሰው እያለ እንደዚህ አይነት ሰዎች ይሸለማሉ። ከዛ እንዲህ ይላሉ፣ ማርያም ማርያም ማርያም ማርያም አሁን እንዲህ ሲጠራ ደስ ያላቸው ሰዎች አሉ። ግን ዋናው አላማው ምንድን ነው ነው ገባቸው። አለ ዲሲቨር ነው ትሪከር ነው ይህ ሰውዬ ገባቸው። አለ እኔ የማቃት የጌታ እናትና አንተ የምታቃት የጌታ እናት እናታችን ቅድስት ድንግል ማርያም አንድ አደለች። እንዴት እንዳልሆነች አሳያቸዋለሁ። ማርያም ማርያም ብሎ ከጠራ በኋላ ሄዶ ይኸው የዲያብሎስን ስራ